ክፋቶች እሽኮ ጊነስ ቡክ ላይ መጻፍ ያለባቸው እኮ ናችሁ አሁን አንቺ ለእኔ ተጨንቀሽ ነው ያመጣሽው ዴቭ ሊያገባ ነው አዴ ምን ነው ፊትሽ ልክ አይደለም ዴቭ ነው ዴቭ እና አዴ ልንድራቸው ነው ሰላም እንዴት ናችሁ የነግሾም ኩኪንግ ቤተሰቦች ሰራተኛዋ አደይ ተከታታይ ድራማ አንድ መቶ ሰላሳ ዘጠኝን ይዤላችሁ መጥቻለሁ ላይክ ሸር ሰብስክራይብ በማድረግ እስከ መጨረሻው አብረው የሚቆዩ ዛሬ ለሊዲያ ዴቭ እየነገራት ነበር። እኔ አደይን ማግባት ፈልጋለሁ እና በቃ እያለ ይነግራታል። ድንገት የፍቅርናት ይገባሉ። በጣም ይደነግጣሉ። ቤዛም ኪንጎን አንጣ ሊገሉኝ ነው ወንድሜ በማለት ወደሱ ደውላ ኪንጎን ወደ ቤት አንጥተውታል። ስምምነታችን ያህል ነበረም ትላለች። እንዴት እንደዚህ ታደርጊያለሽ? ይላታል። ወንድሟንም እሷንም የፊጥኝ አስረዋቸዋል እና ቤታችንን ሊያቃጥሉት እኮ ነው፣ አታይም? እንዲህ ጋዛ አቅርበዋል እኮ ትለዋለች። ሮሚ ተናዳ ተቆጥታ ነበር። ድንገት ስታልፍ አደናቅፏት ሻይ ደፍታ ስለነበር የፍቅርናት ደግሞ በሌላ ሀሳብ ውስጥ ሆነው እሷን በንዴት ተናግረዋት ነበር እንዴት ይናገሩኛል በማለት ተከፍታ ነበር ሩታም ማምዬ እኮ ይቅርታ ትልሻለች አሁን ትንሽ ስለተበሳጨች ነው ብላት ነበረ ያው አላልኩሽም አሁን ይቅርታ ጠየቀችሽ ትላታለች የፍቅርናትም ይቅርታ ልጄ ትሏታለች። ቅምጥል ኪንጎ ስለመጣላት በጣም ደስ ብሏታል። ኪንጎም ያኔ ቤዛ ስታግተው ቲና ስለነበረች ቲና አንቺ ክፉ እያለ መንገድ ለመንገድ ያሯሮጣታል። ዳይመንድም አንቺ ግን ምን አይነት ክፋት ነው ያለሽ? ምን አይነት ክፋት ነው፣ ከዚህ አትወጭም እያለ ይዘትባታል ቤዛን ፍቅርም ብቻዋን ቁጭ ብላ ክላሷ ሰው እንዳይነገረኝ ማንንም ሰው አልፈልግም ትላለች። የሄዱትን ሁሉ ሊጠይቋት እውነት እናንተ ለኔ አዝናችሁእና ተቆርቁሯችሁ ነው ምን ፈለጋችሁ? ተውኝ ብቻዬን ነው መሆን የምፈልገው ትላቸዋለች። የፍቅር እናትም ልጄ ምን ሆነሽ ነው ብቻሽን ተክዘሽ የተቀመጥሽው? በማለት ይመጣሉ። ፍቅርም ምንም አልሆንኩ እማዬ በማለት ትመልሳታለች። ሩታ በሚያስፈልግሽ ሰዓት አለው እሺ፣ በማለት ትታት ትሄዳለች። አደይም ለምለም ጋር ሂዳ ቁጭ ብላ፣ ድንገት ስልክ ይደወላል። ዴቭም እኔ እንዴት ብዬ ለቤተሰብ ልናገር ፈራሁ አለኝ በማለት የነገራትን ለ ለበረከት እናትና ለለምለም ትነግራቸዋለች። አይዞሽ ተረጋጊ፣ ምንድን ነው ያልጨረሳችሁት ነገር አለ እንዴ? ትላለች የበረከት እናት። ሊዱ አሁንም ቅብጠቷ አልተዋትም። አሁን ደግሞ ከበረከት ጋር ትመላለሳለች። ይሄ ደግሞ ለምለምን ደስ አላላትም። ለምደም በጣም ትበሳጫለች። አደይም እንዴ ምንነሽ ነው? ለምንስ ትበሳጫለሽ? ትላታለች። አላውቅም በቃ እናደዳለሁ። ሊዱ እስከ መቼ ነው የምትሻሻለው? ይህ ቅብጣቷ መቼ ነው የሚለቃትም? ትላታለች። ለማንኛውም ጓደኛዬ አትናደጂ ትላታለች። እኔ ግን ሳስበው ባቡሌ የወደዳት ይመስለኛል ትላለች ለምለም። አሹ ከአሩታ ጋር ያወራል ሮማንም ደረጃ ላይ ተደብቃ የሚሉትን ትሰማለች፣ እና በመጨረሻም ወደነሱ ትሄዳለች። እንዴ ለምንድን ነው ያልመጣሹ እስካሁን የጠፍተሽ ነው ይህን ያክል ሰዓትም? ይላል አሹ። አይ ይቅርታ ስራ ይዤ ስለነበር እኮ ነው አሹ ትለዋለች። ቲናንም ወደ መጣሽበት ተመለሺ ትላታለች። ሊዱ እንዴ፣ ምን ማለት ነው ወደ መጣሽበት ተመለሺ ትላለች። እኔ እንዳንቺ አይነት ጓደኛ እንዲኖራኝ አልፈልግም እና ደግሞ ዴቭም ሊያገባ ነው። ከዴቭ ስርስር አትሄጂ ትላታለች። ምን ማለት ነው ዴቭ ደግሞ? እንዴት ነው መቼ ነው የሚያገባው? ትላለች። እሱም አዎ፣ ከዚህ በኋላ ተስፋሽን ቆራጭ እኔ ላገባ ነው አደይን እያለ ከሊዲያ ጋር ሆነው ያወራሉ። ቲናም ምን ማለት ነው እያለች ትበሳጫለች። የፍቅርናትም የሚሉትን ሁሉ ውጪ ላይ ቁመው ያዳምጣሉ። በኔኮ ቤቱን ልሸጥ ነበር ከኪንጎ አይበልጥም እያለች ደግሞ ቅምጥል ታወራለች። ቲናንም ስታገኛት ነይ ያንን ሁሉ ሰምተሽ እንዴት ዝም ተያለሽ? በማለት መንገድ ለመንገድ ታሯሩጣታለች። ኪንጎም ያሯሩጣል። እንዴ ይህንን ያክል ለምንድን ነው በሰው ላይ ክፉ ሲደረግ አይንሽ እያየ አላየሽም ብለሽ የምትሸመጥጩው ይላታል። ዳይመንድም እኔ ሚልሽ ይህ እኮ ቤታችሁ ነው ቤዛ፣ እናቴ ታማለች ታያለሽ። ሁሌ ታዲያ እናትሽ ወዴት ሄደው ነው ባለፈው መጣ አሁንም እናትሸሉም የት የትሄደው ነው ይላታል። አይ ስለሌሉ ነው ትላለች። እኔ አላምንሽም ግን እንደው አንቺ መቼ ነው የምትስተካከዩው እያለ አሁንም ዳይመንድ ቤዛን ይጮህባታል። ከዚህ ቤት አቶጫትም እያሉም ያስፈራሯታል። ወንድሟም አብሯት ታስሯል። ሩታም እንዴ፣ ሮሚና አሹኩ ፍቅራችሁ በጣም ደስ ይላል በማለት ታሳፍራችኋለች። እንዴ ምን የሆንሽ ነው? ምን ማለት ነው? በማለትም ሮሚ ትናገራታለች። እና ደግሞ የባለፈውን እኮ ማሚ ይቅርታ አለችኝ ትላታለች። እኔኮ አቅነበር ይቅርታ እንደምትልሽ። እማዬ ጥሩ ስሜት ላይ ስላልሆነች ነው ይህን ተናገረችሽ። እንደዚህ አይነት ባህሪ የላትም ትላታለች። አይ እኔም አፈሪያለሁ ትላለች ሮማን። የፍቅርናትም አደይ እኔ ላገባ ነው እያለ ከዚህ በፊት ዴቭ ሲነግራት ነበር። በቃ ለእናትህ ከመናገርህ በፊት ለኔ ንገረኝ። ምናልባት የእኔ ምርጫ ትሆናለች የእናትህም ምርጫ እንዲ እኔ እናንተ ምርጣችሁ ሁሌ ነው እንዲ የማገባው እያለም ሲከራከራቸው ነበር። አው ቤተሰብ የምረጠው ኮ ደስ ይላል ይሉታል። በመጨረሻም እሺ በማለት ተነስቶ ሄዶ ከሊዲያ ጋር እያወራ ነበር። የሰማችሁ የፍቅር እናት አደይ እና ዴቭ ከዚህ በፊትም ብዙ ጊዜ ጠይቃቸዋለች። ቀረቤታች የዚህን ያክል በጣም በዛ ምንድን ነው ትል ነበር። የፍቅር ናት ዴቪም፣ አይ ጥሩ ሰው ናት ጥሩ ልጅ ናት፣ በሚያስፈልጋት ነገር ስለምረዳት ነው እያለ ይነግራት ነበር። ዛሬ ግን እውነቱን ሰምታ ደንግጣ በር ላይ ቁማለች።